በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን አላችሁልኝ? የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እመቤታችን አትለየን። የመላእክት ጥበቃ፣ የቅዱሳን በረከት፣ የሰማዕታት የጻድቃን ረድኤት ከሁላችን ጋር ይሁንልን። እግዚአብሔር አምላካችን ዛሬም የምንማረውን ትምህርት የነቢያት የሐዋርያት፣ የሊቃውንትን ጉባኤ እንደባረከ የእኛንም ይባርክልን፣ ይቀድስልን በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በእኛም መካከል ትሆንልን። የስምንተኛው ሺህ ሰዎች ባሕርይ ምን ይመስላል የሚለው ለማየት በአብዛኛው ለመናገር ነው። በስምንተኛው ሺህ እምነት ከሰው ልጆች የሚታጣበት ሰዓት ነው። ስለዚህ ይህ ዘመን ስምንተኛው ሺህ የሚባለውን ቀድመው ኦርቶዶክሳውያን አባቶቻችን ክፉ ዘመን ነው፣ ክፉ ዘመን ነው፣ ክፉ ዘመን ነው ብለው የሚነግሩን፣ ቅዱስ ጳውሎስ ምን ይለዋል? የሚያስጨንቅ ዘመን ይለዋል። ስምንተኛው የሚያስጨንቅ ዘመን ይለዋል። በዚህ በሚያስጨንቀው ዘመን በስምንተኛው ሺህ የሰዎች ባሕርይ ምን ይሆናል የሚለውን ደግሞ ያሳያል። የዚህ ትምህርት ዓላማ በርካቶች በክደት ዓለም፣ በጥፋት ዓለም ውስጥ ያሉ እውነታውን እያዩ ወደ እውነተኛ እውነተኛይቱ እምነታቸው እንዲመለሱ ለማስተማር ነው፣ ለመምከር ነው፣ ለመገሰጽ ነው። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቲያኑ ስላላችሁት ደግሞ እውቀትን የምትገበዩበት ጽናት እንዲኖራችሁ ብርታት እንዲኖራችሁና እግዚአብሔር ደግሞ በዚህ ውስጥ ለእናንተ ያለውን ዓላማ እንድታውቁትና እንድትረዱት ነው። ስለዚህ ዛሬ የመጨረሻው ዘመን የስምንተኛው ሺህ ሰዎች ባህሪ ምን እንደሚመስለው የሚለውን ባጭሩ ከባህሪያቸው ቅዱስ ጳውሎስ የሚነግረንን በሁለተኛ ጢሞቴዎስ ምዕራፍ ሶስት ላይ ያለውን ቃል እንመለከታለን። ሲጀምር ገና ስለ ስምንተኛው ሺህ ብርሃን ዓለም ቅዱስ ጳውሎስ የሚለው ምንድን ነው? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ፣ ይላል። ስምንተኛው ሺህ ያልነው ዘመን ነው፣ ቀኑም ክፉ ነው። የሚያስጨንቅ ዘመን እንደሚመጣ ይህን እወቅ። እጅግ አስቸጋሪ ሰዓት ነው፣ እጅግ ከባድ ሰዓት ነው። ስለዚህ ይህ ሰዓት የሚያስጨንቅ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ እወቁ። የሚያስጨንቅ ዘመን ነው። ምናየው ነው ምን የሚያስደስት ነገር አለ? በየቀኑ ጭንቀት፣ በየቀኑ መከራ፣ በየቀኑ ፈተና፣ በየቀኑ የሰው ልጆችን ልቡና የሚያስደነግጥ አእምሮ የሚያስጨንቅ ፈተና ነው። ሕመም የበዛበት ደዌ የበዛበት ሰዓት ይህ ስምንተኛው ሺህ ነው። ስጋት የሰለጠነው በዚህ በስምንተኛው ሺህ ነው። ስምንተኛው ሺ ላይ ቴክኖሎጂ፣ ለምሳሌ የሳይንስ ውጤቶች ጥሩ የቴክኖሎጂ ውጤቶች አሉ፣ እናምናለን። ጥሩን ጥሩ ነው፣ መጥፎ መጥፎ ነው። ግን ከምንጊዜም በላይ የሰው ልጅ ራሱ በሰራው መሳሪያ ዓለም ትጠፋለች ብሎ የሚሰጋው በዚህ በስምንተኛው ሺ ነው። የኒውክሌር ቦምቦች፣ የሰው ልጆች የሚያጠፉ መሳሪያዎች፣ አቶሚክ ቦምብ የተሰሩት በስምንተኛው ሺ ነው። ስለዚህ ይህ ዘመን የሚያስጨንቅ ዘመን ነው። ይሄ በስጋ ባለው በምድራዊ ሞት ነው። በሰማያዊ ሞት ደግሞ ክደት የበዛበት ነው። ከምን ጊዜም በላይ ዓለማችን ላይ የምታዋቸው የክደት እምነቶች በጠቅላላ የበዙት በስምንተኛው ሺ ነው። የሚያስደንቅ ነገር አንዳንዱ የሚያስቅ የሚመስል ነገር የምትሰሙት አለ። አሁን አንዳንድ ጊዜ ገርበኛ ከሌ ሳር በላ ምናምን ሲሉ እንደው ሰው ሰብሰ እንዘ ክቡር ውእቱ እያ ኢመረ ወኮነ ከመንሰሳ የሚል የዳዊት ቃል አለ። ሰብሰ እንዘክቡር ውእቱ ይገርማል እኮ እያኤ መር አለ ሰው ክቡር ፍጡር ሲሆን አላወቀም። ወኮነ ከመ እንስሳ እንስሳ እንደ እንስሳ ሆነ። ከኦርቶዶክስ ወጥቶ ሰው እንስሳ ሲሆን ስምንተኛው ሺህ ላይ የታየው እምነት ይሄ ነው። እንግዲህ ግማሹ ሳር ሲያስግጥ ይታያል፣ ግማሹ ደግሞ ሶፍት ሲያስበላ ይታይ። ምን አለበት እንጀራ እንኳ ብታበላቸው ሶፍት ላብህን ጠርገህ ሶፍት ከምታበላ እንደው በእንጀራ እንኳ ቢሆን እንደው ክርስቶስን ሰብካለሁ ብለህ ክርስቶስን አይታል፣ ሁለት ዓሣ፣ አምስት እንጀራ ሲያበረክትና እንደው እንጀራ እንኳ ብታደርገው ምን አለበት? አይክፋት፣ አይጥመጥ። የባሰ ፍርድ እንዲህ አይነት ነገር ነው። እንግዲህ ስምንተኛው ሺህ የሚታየው ድሮ በእምነት የሚቀልድ ሰው አልነበረም። አሁን በእምነት የሚቀልድ ሰው ነው ያለ። አስጨናቂ ዘመን ነው። የሚያሳዝን ነው እና የሚያዝናና የሚመስል ነገር አያዝናና። የሰው ነፍስ እየሞተ ነው የምትስቁት አንዳንድ ሰዎች በቃ እንደዚህ ሰጠ እንደዚህ ያደረገ እንትና እንደዚህ ያደረገ ጫማውን ጣቢያ አስጠጣ። የስጋቸው እንደው የተዉት የነፍስ የሳውዝ አፍሪካ ሆኖ አይደለ ወዳፊ የሚገባ አያረክስም ብሏቸው ብሎ አላቸው። ከአፌ የሚወጣ ነው የሚያረክሰው ብሏል። ግን እሱን ግን አስተምሯል። ጎበዝ ነው ወዳፊ የሚገባ አያረክስም ማለ ሳራ አስጋጠ ከዛ ከአፍ የሚወጣ አይረግስም ብሏቸዋል። ወዲያው ግን የተከሰተው ነገር ያው ሁሉም ሰው ቋቃለው ወዲያው ረከሱ ማለት ነው። ህግ የሌለው ስርዓት የሌለው መስመር የሌለው ስድነት የበዛበት አሳዳጊ የበደለው የክደት እምነት በዚህ ዘመን ነው የበዛው። ስምንተኛው ሺ ጳውሎስ ሐዋርያ ባጭሩ ይሄንን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ክርስቲያኖች ኦርቶዶክሳውያን፣ ለመኖር ትጨነቃላችሁ። ኦርቶዶክስ በመሆናችሁ ትጠላላችሁ። ስለ ስሜ የተጠላችሁ ትሆናላችሁ ያለው ኦርቶዶክሳውያን እናንተን ነው። ስምንተኛው ሺ ላይማ ስለ ስሙ የሚያስጨንቁ ናቸው የሚበዙት። ኦርቶዶክሳውያን ግን ይሄን እወቁ፣ የክርስቲያን ልጆች ይህን እወቁ፣ ገና ብዙ ፈተና እንዳለ። ወደፊት አውሬው ለመኖር ራሱ እስከምንቸገር ድረስ፣ የአውሬው ፈተና ለመኖር እስከምንቸገር ድረስ ራሱ ብዙ መከራ ይመጣል። ግን በዛ ውስጥ የሚጸና የተባረከ ነው። ማርቆስ 13 13። እስከ መጨረሻ የሚጸና የተባረከ ነው። የጸጉራችሁ ዘለላ አትነካም ይለናል። ንጉሳችን አምላካችን ኃያሉ እግዚአብሔር የተናገረው አይታበልም ይሆናል። የጸጉራችሁ ዘለላ አትነካም። የስምንተኛው ሺህ ሰዎች ባሕርይ ግን ጳውሎስ ሐዋርያ ነግሮናል። የሚሰማ ጆሮ ያለው ቢኖር ይስማ። ዘቦ እዝን ሰሚአ ይስማ፣ ጆሮ ያለው መስማትን ይስማ ይሄ ጆሮ ከመሰለህ ተታለሃል። ለምን የሳተላይት ዲሽ የሚያክል ጆሮ አይኖርህም? እሱ አይደለም። የልብ ጆሮ መሳከወ እዝን ይባላል። የልቡና ጆሮ አለ። የዛ መስኮት ከፈት ነው። የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ከዛስ፣ ባህሪያቸውን ከዚህ በፊትም ያየነው ነበር። ይህንን በሌላ መስመር አሁንም ዛሬ የምናየው የቅዱስ ጳውሎስ ቃል ምን ይላል? ሰዎች ራሳቸውን የሚወዱ ይሆናሉ። ራሳቸውን የሚወዱ ገንዘብ የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች። እንግዲህ እነማን ናቸው እነዚህ? ቅዳሜን እሑድን ሰንበት ነች አልልህ እንግዲህ። በቃ ባሕርያቸው ይሄ ነው። ጳውሎስ ነገር ነው፣ ስማቸውን እየጠቀሰ አቶ ከሌ ነው ከሌ ነው አይልህም። በቃ ነገረ ማወቅ ነው። አንተ ደግሞ አለ ደግሞ ኦርቶዶክስ ውስጥ ሆነ ቁጭ ብሎ ቀጥታ በቃ ስም ይፈልጋል። አቶ ከሌን ተናግሮታል እንዴ ሊል ይችላል። አንዳንዱ እንዲህ አይነት ደግሞ አለ። በእኛም ማስተዋል ይስጠን ብቻ ነው የሚባለው። ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ፣ ቅድስና የሌላቸው እነሱ አለን የሚሉት ለወላጆቻቸው የማይታዘዙ ያለው አንደኛ ለወለዷቸው አይታዘዙም። ስንቱ ነው የወለዱትን እየረገጠ ሄደው፣ ለወላጆቻቸው አይታዘዙ። ለወላጆቻቸው ግን ለነቢያት አይታዘዙም። ለወላጆቻቸው ለሐዋርያት አይታዘዙም። ለወላጆቻቸው ለሰማዕታት አይታዘዙም። ለጻድቃን አይታዘዙ። ከዛስ፣ እኔው ራሴ ጻድቅ ነኝ ይላል። አንድ ጎረምሳ ሲጎረምስ ቤት ውስጥ ትንሽ ድምፁን ቀየር ሲል ጉርምስናው ሲጀማመረው በራሱ መኖር የሚችል ይመስለዋል። የወላጆቹን ነገር ሁሉ ይረሰዋል ትዕቢት ያድርበታል። ትንሽማ ድንጋይ ገፋ ገፋ ካረገ ደረቱን ነፍቶ አለቀ፣ በቃ ከሱ በላይ ማንም የለም። የሚባለውን አይሰማም? ኧረ አንተ ልጅ ይሄ ጸጉር የሚሉት አይሰማም? እሱ አዋቂ ነው፣ ወላጆቹ አዋቂ አይደሉም። ይሄ የስጋ ደፋር ከሃዲ ነው። በእምነትስ ስንት እንዲህ አይነት አላዋቂ አለ ለወላጆቹ የማይታዘዝ ያለው ጳውሎስ ሐዋርያ እኮ ለእኛ የማይታዘዙ እነ ቅዱስ ጳውሎስ ናቸው የኛ ወላጆች የመንፈስ አባቶች የስምንተኛው ሺህ ሰዎች ባሕርይ ይሄ ነው እርቅን የማይሰሙ ቅድስና የሌላቸው ፍቅር የሌላቸው እርቅን የማይሰሙ ሐሜተኞች ራሳቸውን የማይገዙ ጨካኞች ይሄ ነው ማለት ጫካኞች ናቸው ጫካኞች ክፎች ናቸው። የእሱን የሆነ ነገር ከነካ በሽጉጥ ነው የሚያስገድል። እኔ አንዱ ብሎኛል እኮ በስናይፐር ግንባሩን ማለት ነው ብሎኛል። አንድ ሰው አንድ ሰው ልኮልኝ እንደውም ትምህርት ላይ ጠቅሼው ነበር። ይገሉሃል ቢመቻቸው፣ እንደሱ እኮ ነው። በመግደል ላይ የተመሰረተ አስተሳሰብ እኮ ነው ክፋት ምክንያቱም አምላካቸው ገንዘብ ነው። ሌላ ደግሞ አምላክ ካመጡ ሆድ ነው። ስለ ኢየሱስ ፍቅር አይገባቸውም። ቅዱስና የላቸው እርቅ አይሰሙ። የሚገርመው ደግሞ መልካም የሆነውን የማይወዱ መልካም የሆነውን የማይወዱ መልካሙ ያስጠላቸዋል። መልካሙ አይስማማቸውም። ቅዱስ ጊዮርጊስ ብትል አይስማማቸውም። ቅዱስ ጳውሎስ ብትል አይስማማቸውም። ቅዱስ እስጢፋኖስ አቡነ ተክለ ሃይማኖት ብትል አይስማማቸውም። አቡነ ገንፈስ ቅዱስ በፍጹም አይስማማቸውም። መልካም የሆኑ ሰዎች የተጋደሉ ስለ ክርስቶስ የሞቱ እነሱ ላይ የማይሳቃል ባህሪያቸው ነው። በስምንተኛው ሺህ ከዳተኞች ይክዳሉ። ከዳተኞች ናቸው። ከዳተኞች በገንዘብም ይክዳሉ። ወንድማቸውን በገንዘብ ይክዳሉ። በእምነት ስም አቋቁሞ ገንዘብ ነው ምክንያቱም በግለሰብ ነው የሚመራው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን በመዋቅር አይደለም ያለው ስለዚህ ከዳተኞች ይበዛሉ ችኩሎች ይበዛሉ በትዕቢት የተነፉ ይበዛሉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ከእግዚአብሔር ይልቅ ተድላን የሚወዱ ጾም የለ ጸሎት የለ ተድላ በቃ ደስታ ጭፈራ በቃ አንዳንድ ሰው መዝሙር ልስማ እንዴ የጴንጤ መዝሙር መስማት ይቻላል አይቻልም የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ። አሁን አሁን ከዘፈኑ የባሰ አይደለ ምን? ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምችው ከአለባበስ ጀምሮ ሩክሰት የተመላበት። አይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚኒስከር ታርጋሽ አትመጪ እንደሆነ ቅዱስ ገብርኤል ግቢ፣ ቅዱስ ሚካኤል ግቢ አይቻልም። ነጠላሽን ለብሰሽ ቅድስናሽን ተጎናጽፈሽ። የውስጥ እኮ ቅድስ ነው የሚታየው ከውጭው ላይ ነው እንጂ እንደው ተቀባብቶ እንደው እንትን ብሎ ወደ ኦርቶዶክስ የለም። ያ የዓለም ነዋ፣ ያ የባቢሎን ነዋ፣ ያ የሰዶም ነው፣ ያ የገሞራ ነው፣ ያ የጊቢያ ነው። ደግሞ ልካለው እኮ ደሞ እሱ የልኩበት እኮ አለ በልክ በስራ ቦታ አለባበስ በተለያየ ቦታ ሊኖር ይችላል። ጸሎት ተብሎ ከተመጣ ግን ምንድነው መሆን ያለበት? ድሮ አዲስ አበባ እያለሁ ጎላ ሚካኤል አካባቢ ሳስተምር አንድ ቸርች ተከፍቶ ነበር። እዛ ፓስተሩ የሚመጣው ከናይጄሪያ ነው። እና የኢትዮጵያ ሴቶች የናይጄሪያ ቀሚስ አሰፍተው እሱን ለብሰው ሲሄዱ ተመልክቻለሁ። እንዲህ ምንድነው አፍሪካኖች ናቸው እንዲህ ምናምን። ሰውነታቸው ደግሞ እንደ አፍሪካን አይደለም የኢትዮጵያዎቹ ግን ናይጄሪያው ፓስተር ስለሚመጣ የናይጄሪያ ቀሚስ ለብሰው፣ ውርደት። እንደገና ቅኝ አልተገዛችም ኢትዮጵያ በለ። የምታወራበት አፍ የለህም። ከኦርቶዶክስ ወተህ ልብህ ቅኝ ተገዝቷል። ከምንም በላይ ለኦርቶዶክሳውያ ነው መጠንቀቅ ያለባችሁ። ይሄ ሁሉ ከተባለው በላይ ከሁሉም በላይ የሚያስጠነቀቀው ቅዱስ ጳውሎስ የአምልኮት መልክ አላቸው እያነበብኩ ያለሁት ድንገት አሁን በመሀል የመጣችሁ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ስለሚያስጨንቀው ዘመን ስለ ስምንተኛው ሺ ነው ፀባያቸውን ከዘረዘረ በኋላ የአምልኮት መልክ አላቸው ኃይሉን ግን ክደዋል ከነዚህ ደግሞ ራቅ ወደ ቤት ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከነዚህ ዘንድ ናቸውና የአምልኮት መልክ አላቸው። አምልኮት መልክ አላቸው፣ የሚያመልኩ ይመስላሉ። ኃይሉን ግን ክደዋል። የኃያሉን አምላክ የኢየሱስ ክርስቶስን ኃይል ክደዋል፣ አምላክነቱን ክደዋል፣ ሰማይና ምድርን መፍጠሩን ክደዋል። ክደዋል ኃይሉን ግን ክደዋል። ከነዚህ ራቁ። ይሄ ነው ከስምንተኛው ሻ አስተሳሰብ ራቁ። ክርስቲያኖች፣ እንግዲህ ከዚህ በላይ ምን ይነገረን? ስለዚህ በልባችን ጻፈውና፣ ከክፉ እሳቤ ከስምንተኛው ሺህ የክደት አሰራር ወጥተን በንሳ ህይወት ተመልሳችሁ የጠፋችሁም ካላችሁ ወደ እውነተኛይቱ ቤተክርስቲያን መታችሁ ከእግዚአብሔር ታርቃችሁ ዘመን የላችሁም። ይኸው ዘመን አሁን ሲጨመር 2014 ነገ 2015 አለቀ። እንዲህ ነው የሚሆነው። እድሜም እንደዛ ነው የሚጨምረው፣ ዘመንም እንደዛ ነው የሚቀንሰው። ስለዚህ ከሚያስጨንቀው ዘመን ቁጣ ለማምለጥ የምትችሉት ከሚያስጨንቀው ዘመን መውጣት የምትችሉት በአንድ ነገር ነው። ቀኒቱንና ሰዓቲቱን አታውቁም። ስለዚህ ንቁ፣ ቀኒቱንና ሰዓቲቱን ስለማታውቁ። ለዚህ ደግሞ ወሳኝ የሆኑ ነገሮች አሉ። አንዱ ምግባርና ሃይማኖት ነው። ምግባርና ሃይማኖት ከሌለው ሰው አይድንም። ስለዚህ ምግባርና ሃይማኖት ነው። ሁለተኛው ደግሞ ቅዱሳን አማላጅነት ነው። ይሄ ተነግሮናል። በስምንተኛው ሺህ ካለው ክፋት ለመዳን አንደኛ ምግባርና ሃይማኖት። ለምን ምግባር ተጠልቷል? ምግባርና ሃይማኖት በስምንተኛው ሺህ አያስፈልግም ምግባር ተብሏል። ሶላፊዴ የሚለው አስተሳሰብ፣ ሶላፊዴ የሚለው አስተሳሰብ ፌዳ ሎን የሚለው የላቲኑ ሶላፊዴ የእንግሊዘኛው ፌደ አለውን በአማርኛው ደግሞ እምነት ብቻ የሚል ነው። ሌላው ሶላግራቲያ ነው። ሶላግራቲያ በእንግሊዘኛው ግሬስ አለውን የሚል በአማርኛው በጸጋው ድኛለሁ የሚል ነው። ይሄ የስምንተኛው ሺህ አስተሳሰብ ነው። የእሁድና የሰኞ ትምህርቶች በመሀል አሉ። ከዛ ቀጥሎ ይሄንንና ቅዱስ ጳውሎስ የሚያስጨንቅ ዘመን ያለውን ጢሞቴዎስ 3 1 ላይ ሁለተኛ መልእክት ላይ ነቢዩ ሚልኪያስ የተናገረውን ደግሞ ቅዱሳን እንዴት ከስምንተኛው ሺህ መቅሰፍት እንደሚያድኗችሁ ቅዱሳን እንዴት እንደሚያድናችሁ እነዚህን ሁለት ትምህርቶች በቀጣይ እንመለከታለን ለአሁን ይብቃኝ አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይገባው በቃ ብሎ የኢትዮጵያን ህዝብ በሰሜኑ በደቡቡ በምስራቁም በምዕራቡም በማዕከሉም ሰላም ይስጥልን አጎራባች ሀገሮቿን ሁሉ ሰላም ያደርግልን። ኦርቶዶክስ ተዋሕዶ ሃይማኖታችንን በኢትዮጵያም፣ በኤርትራ፣ በመላው ዓለም ተበተናችሁ ያላችሁትን በአውሮፓ፣ በአውስትራሊያ፣ በአረብ ሀገሮች፣ በአሜሪካ፣ በአፍሪካ፣ በሁሉም ምድር ያላችሁትን የኦርቶዶክስ ልጆች እግዚአብሔር ዘመኑን የሰላም ያርግላችሁ፣ የፍቅር ያርግላችሁ፣ ኃጢአታችን የሚደመሰስበት የንስሐ ዘመን ያደርግልን። አሜን። እመቤታችንም አትለየን። የምንጀምረውን ዘመነ ሉቃስ የፍቅርና የሰላም ያደርግልን። ይህን ትምህርት ሁሌ ተከታተሉ። አዲስ የምትመጡ ሰዎች ሰብስክራይብ ማድረግ አትዘንጉ። ሌላ ሰው እንደሚማር ሼር ማድረግን አትዘንጉ። ላይክ አድርጋችሁ መማርን አትዘንጉ። ሌላው ሰው ሁሉ ይህን የእግዚአብሔር ቃል አዳርሱ። እናንተ ቃሉ እንደምታዳረሱት እግዚአብሔር ደግሞ የለመናችሁን ሀሳብ ሰምቶ ይፈጸም። አሜን።